ጤና ይስጥልን ተመልካቾቻችን፣ እንደምናላችሁ። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የግኝት ፕሮግራማችን ተጀምሯል። ምን አዳዲስ ጉዳዮች አሉ የሚለውን ባለን ሰዓት እንግዲህ ያካተን ሁለት ዝግጅቶችን ወደ እናንተ እናደርሳለን። ቀዳሚው ዝግጅት ወደ ጎንደር ይዞን ይጓዛል። ቢራ እንደሚታወቀው እንግዲህ በዋናነት ከገብስ ነው የሚዘጋጀው። የጎንደር ዩኒቨርሲቲ ግን ገብስን በዳጉሳ ልተካ ስብ ያለው ብሏል። በዚህ ጉዳይ ላይ ደግሞ ጥናትና ምርምርን እያካሄደ ነው። ባልደረባችን ሀና በራ ስፍራው ላይ ተገኝታ ነበር። የምርምር ውጤቱ ምን ይመስላል፣ ምን ላይ ደርሷል? የሚለውን በቀዳሚ ዝግጅቷ ታስቃኘናለች። በተለይም ጥላሁን አቅራቢ ሆናት፣ እንከታተለው ትምህርት ተቋማት በመማር ላይ ካሉ ተማሪዎች መካከል ሰባ በመቶ የሚሆኑ ተማሪዎች በሳይንስና በምህንድስና የትምህርት መስክ የሚማሩ ናቸው ከእነዚህም ውስጥ አርባ በመቶ በምህንድስና መስክ እየተማሩ መሆናቸውን የትምህርት ሚኒስቴር መረጃ ያሳያል። በትምህርት ዘርፍ በተለይ ችግር ፈቺ የሆኑ የምርምር ዘርፎችን ማስፋፋት በሁለተኛው የእድገትና ትራንስፎርሜሽን እቅድ ዘመን ለከፍተኛ ትምህርት ተቋማት የተሰጠ ተልዕኮ ነው። በተለይ ተቋማቱ በምርምርና የቴክኖሎጂ ኩረጃን በማሳደግ ጠንክረው እንዲሰሩ የፖሊሲውን አመችነት መጥቀስ ይቻላል። የጎንደር ዩኒቨርሲቲም ይህንን መነሻ በማድረግ በመምህራንና በተማሪዎች የተሰሩ የምርምር ስራዎችን ይፋ አድርጓል። በጎንደር ዩኒቨርሲቲ ካሉ በርካታ የምርምር ስራዎች ዛሬ የምናየው በዶክተር ሳሙኤልና በተማሪዎቻቸው ሲያቸው የተሰራውን የምርምር ስራ ይሆናል። ተማሪዎች ጋር ሆኜ የተሰራ የፕሮጀክት ነው። ይሄ ፕሮጀክት ዳጉሳን ለቢራ ማዋል ነው። ይሄ የዳጉሳ ቢራ ከዳጉሳ መጀመሪያውኑ ለጠላ ላረቄ እንጠቀምበታለን። ይህንን ግን ወደ ኢንዱስትሪ የመቀየር ሁኔታ ነው። በኔና በተማሪዎች የተሰራ ዳጉሳ ከደጋ ከቆላ እስከ ደጋ ድረስ በሀገሪቱ ይመረታል። አንዱ መነሻችን። ሁለተኛው ዳጉሳ ዋጋው ዝቅተኛ ነው በአሁኑ ሰዓት ለገበሬው። ግን ወደዚህ ወደ ቢራነት ቢቀየር የተሻለ አሴት ስለሚጨመርበት የዋጋው መጠን ከፍ ይላል። ሌላው ፈርቲሊቲው አነስተኛ በሆነ አፈር ላይ መመረት ይችላል። አራተኛው እህሉ እንደሌላው ሌላው እንደ ገብስና እንደ መሳሰሉት በተባይ አይጠቀም። ስለዚህ እነዚህ እነዚህ መነሻዎቻችን ነበሩ። ዶክተር ሳሙኤልና ተማሪዎቹ ዳጉሳን ለቢራ መጥመቂያነት ይውላል የሚለውን መነሻ ሀሳብ ከያዙ በኋላ 13 የሚሆኑ የዳጉሳ ዝርያዎችን በመለየት ጥልቅ ምርምር አድርገው ለቢራ የሚሆነውን የዳጉሳ ዝርያ ለመለየት ችለዋል። ዳጉሳ ቢራ የሚሆነው እንዴት ነው? ምን አይነት ፕሮሰሶች ወይም ምን አይነት የአመራረት ሂደቶችን ቢያልፍ ቢራ መሆን ይችላል የሚለውን ነገር ነው ለመጀመሪያ ጊዜ የሰራው ማለት ነው። እዚህ ጋር እንደምናየው ወፍጮ እየተፈጨ ነው ማለት ነው። የበቀለውን ብቅል እዚህ ጋር ወፍጮ እንፈጫዋለን። ከፈጨም በኋላ ወደ ሚዛን የምንሄደው ማለት ነው። የፈጨነውን ብቅል ምንድን ነው የምናደርገው? ከመዘናው በኋላ ወደ ማሻ አፓራተሱ የሚፈለገውን ውሃ ጨምረን ወደ ማሻ አፓራተሱ እናስገባዋለን። ከዛ በዚህ መልኩ ሁሉንም ጋር እያንዳንዱን እንሞላዋለን ማለት ነው። ከሞላን በኋላ የራስ ሴቲንግ አለ። ሆይ ሴት እናድርግና ማለትም በየትኛው የሙቀት መጠን ይጀምራል፣ በየትኛው የሙቀት መጠን ይጨርሳል የሚለውን እናውቃለን ማለት ነው። እዚህ ጋር እንሰራለን። እዚህ የሰራ ነው እንትን በዚህ መልኩ የተለያዩ ባክቴሪያል ተሕዋስያን እንዳያድጉበት ስትራላይዝ እናደርገዋለን በአውቶክሌ ውስጥ ከዛ በምንፈልገው የሙቀት መጠን ካፈላን በኋላ እና ቀዘቅዘዋለን። አሁንም ለምንድ ነው እዚህ ጋር ይስት ወይም እርሾ ስለምን ጨምር? እርሾዎቹ በሚፈልጉት ሙቀት መጠን ማለትም ከፍተኛ ሙቀት መኖር የለበትም፣ ሩም ቴምፕሬቸር መሆኑ መኖር አለበት። ስለዚህ ያንን ኮልዶርቱን ወይም ሞርቱን እና ቀዘቅዛለን ማለት ነው። ከዛ በኋላ ይስታችን ወይም እርሾውን ጨምረን ኤሮቢክ ሪስፓይሬሽን ማለትም ያለ ኦክሲጅን ስለሆነ ሪስፓይሬሽን የሚካሄደው በጥጥ እንደዚህ አድርገን ከድረን ይስቲ ከጨመርን በኋላ ለተወሰነ ቀኖች እናቆየዋለን ፈርመንቴሽኑን ፎሎ እያደረግን የምግብ መጠኑን በየቀኑ ሜር እያደረግን ማለት ነው። ስቲ ተመልከች አስቸጋሪ ነገር ሆኖብን የነበረው ይህንን ስራ ስንሰራ በጣም ይሄ ማሽ ስናደርግ ማለትም በዳጉሳ ውስጥ ያለውን ፖሊስ አከራይድ ወደ ሲምፕል ሱገር ለመቀየር የትኛው ነው ሳካሪፊኬሽን ቴምፕሬቸር ማለትም አጠቃላይ ዳጉሳ ውስጥ ያለው ፖሊሳካራይድ ወደ ሲምፕል ሱገር ወይም ወደ ግልኮስና ጋላክቶስ የሚቀየርበት ቴምፕሬቸሯ በየትኛው ላይ ነው፣ በየትኛው ሙቀት መጠን ላይ ነው የሚለው ነገር በጣም አስቸጋሪና ፈታኝ የነበረ ሰዓት ነበር፣ ያ በሪሰርቹ ጊዜ ማለት ነው። በምርምር ውስጥ ተወስዶ የተሻለ ፍላቨር ወይም ጣዕም ያላቸውና የተሻለ ኳሊቲ ያላቸውን ቢራ የቢራ ገብስን በመተካት ተጠቅመንበታል፣ እንዲሁም አግኝተናልም። አሁን እነዚህን ቫራይቲዎች ወደ ኢንዱስትሪ ሌቭል ማሳደግ እንደሚቻል አረጋግጠናል። የተገኘ ውጤት አጥጋቢ ውጤት ነው። ምንም ያክል የሚያንስ ውጤት የለውም። የገብስ የገብስ ብቅልን ተጠቅመን ከምናመጣው ቢራ ወይም ከምናገኘው ቢራ የተለየ ነገር የለውም ይሄኛው ግን ምንድነው እዚጋ ዳጉሳ ላይ የተለየ የሚያደርገው ነገር አንደኛ ምንም አይነት የከለር አንጭ ከለር አንጨምርም ማለትም ይህንን ከለር እንዲመጣልን ምንም አይነት የከለሪንግ ኤጀንት አንጨምርም ሁለተኛ ደግሞ የተለየ ቃና አለው ዳጉሷ በራሱ ያ የተለየ ያደርገዋል እንጂ ከዛ ውጭ በሚሰጡት አልኮል መጠን ባላቸው አጠቃላይ ኔቸር የተለየ ነገር የላቸውም በእነዚህ ሁለት ነገሮች ግን ይለያል ማለት ነው ይህን ሁሉ ሂደት ካለፈ በኋላ ዳጉሳ ቢራ ሆነ የጣዕሙ ነገርስ ከለሩ በጣም አሪፍ ከለር ነው ያለው ምንም አይነት ከለሪንግ ኤጀንት ሳይጨመርበት በጣም ቆንጆ ከለር ነው ያለው ያው ዲፕ ጎልደን ከለር ነው የሚባል በጣም አትራክቲቭ ነው ጣዕሙ ቃናው በጣም ደስ የሚል ፍላወር አለው እራሱ ከዳጉሳው የሚመጣ እና ቆንጆ ቢራ ነው አሪፍ ነው በጣም ያው ይሄ ቢራ ከዳጉሳ የተጠመቀ ነው። እጅግ በጣም አስደሳች ቢራ ነው። እንደምታዩት የቢራ ጥራት መስፈርቶች አንደኛው ለአይናችን እይታ ከለር ነው። ከለሩ በጣም አትራክቲቭ ነው፣ ስንቀምሰው ያለው መዓዛው በጣም አስደሳች የሆነ ነው። ያው ሁላችሁም እንደምታውቁት ቢራ ከአራት ነገሮች ነው ጥሬ እቃዎች ነው የምጠመቀው የገብስ ብቅል፣ እርሾ፣ ጌሾና ውሃ ይሄኛው ከዛ ለየት የሚያደርገው ከዳጉሳ ብቅል ነው የተጠመቀውና በኢትዮጵያ ውስጥ ለመጀመሪያ ጊዜ ነው ይሄ ፕሮጀክት ሲሰራ። በጣም ጥሩ የሆነ ፕሮጀክት፣ ለሀገር የሚጠቅም ፕሮጀክት ነው። በዚህ አጋጣሚ ይህም ፕሮግራም የሚያዩ ቢራ ፋብሪካዎች የዳጉሳ ዳጉሳ ቢራ ቢጠምቁ ጥሩ ገበያ እንደሚያገኙና ህዝቡም ተጠቃሚ እንደሚሆን አገሪቱም እንደምትጠቀም ያው ብዙ ፎሬን ካረንሲ በማስቀራት እና ብዙ ጥቅም እንዳለው እና ያው ከጥራትም አንጻር እየቀመስኩ እያሳየዋችሁ ነው። በጣም ጥራት ያለው ቢራ በተለያየ ኳሊቲ ፓራሜትሮም የጥራት መስፈርቶችን የሚያሟላ ቢራ ነው እየተሞከረው የሚል እንትና ያለኝ በአሁን ሰዓት ያለውን ምንትን ይሄ ነው። ቴስቱም ፊዚካል ቴስቱ በሚቀመስበት ጊዜ ያለው ከቢራ ምንም ለውጥ የለውም። ከለሩም ምንም ለውጥ የለውም። ኖርማሊ ስናየውም በገብስ ላይ ያለውን የብቅሉን ፊክስ የሚያደርጉት ባክቴሪያዎች የነበረውን ካርቦሃይድሬት ወይም ስታርች ሙሉ ለሙሉ ወደ ግሉኮስ ወይም ግሉኮሱን ወደ አልኮልነት ነው የሚለውጡት። እዚህ ጋም ያለው ግሉኮስ ወደ አልኮልነት ነው የሚለወጠው፣ ኬሚስትሪውን ስናይ ማለት ነው ለውጥ የለውም። የአልኮል ነው አልኮል መኖሩና ውሃ ነው በአብዛኛው የምናየው እዛ ጋ የቢራ ከአራት እስከ ዘጠኝ ድረስ የአልኮል ኮንተንት ይኖረዋል። የተረፈው ውሃ ነው። በተረፈ ግን ምናልባት ከምንጠቀምበት የገብስ ወይም ከምንጠቀምበት የሆፕ ወይም የመሳሰሉት ነገሮች ቴስታቸው የተለያየ ሊሆን ይችላል እና ጉዳት ያመጣል የሚል ግምት የለም። ነገር ግን ጥቅም ላይ ከመዋሉ በፊት እነዚህ ባዮኬሚካል አናሊሲስ ይደረጋል። ያ ስለሚደረግ እኔ ምንም ነገር ይኖረዋል የሚል ግምት የለኝም። በእኔ በኩል እንደ ኬሚስትሪ ባለሙያ ከጤና አንጻር ሙሉ በሙሉ ከዳጉሳ ነው ፕሮዲስ የሚሆን፣ በጣም አሪፍ ነው። ያው ኦርጋኒክ መጠጥ ነው። ቆንጆ ቢራ ነው በጣም ይህንን የመሰለ ኢንቫይሮንመንት ያለን አገር ስለሆን ያንን አልተጠቀምንበትም። ጠንከራ ያሉ ላብራቶሪዎች ያስፈልጉናል። በተለይ ላብራቶሪዎች ይህንን ወጣቱን ማሳተፍ የሚችሉ ጥሩ ስራ ሊያሰሩ የሚችሉ ላብራቶሪዎች ሊኖሩን ያስፈልጋሉ። የዳጉሳ ላይ ምርምርም እየሰሩ ያሉት ተማሪዎች ናቸው። የሁለተኛ ዲግሪያቸውን የሚሰሩ ተማሪዎች ናቸው። ተማሪዎች አንደኛ እስኪላቸውን ያዳብሩበታል፣ ሁለተኛ መመረቂያቸውን ይሰሩበታል። ከዛ በኋላም ደግሞ ምናልባት የፓተንት መብት የሚኖር ከሆነ የሚገኝበት ከሆነ መምህሮቹ አድቫይዝ የሚያደርጉት መምህራንና ተማሪዎቹ አንድ ላይ ነው። ስለዚህ ወደፊትም በዚህ ራሳቸውን እንትን የሚሉበት ነው የሚሆነው። ሌላው የአንደር ግራጁዌት ወይም የዚህ የቅድመ ምረቃ ተማሪዎችም የሚሰሩትን ስራዎች በሚያዩበት ጊዜ ሞቲቬትድ ይሆናሉ ወይም ይበረታታሉ። በምርምር የተገኙትን ወደ ቴክኖሎጂ ሽግግር ነው ምንወስዳቸው ምርምሩ የሚያሳያቸውን አቅጣጫዎች በትክክልም ምርምሩ ትክክለኛ ቴክኖሎጂ ነው ብሎ ሲያስብ ወደ ቴክኖሎጂ ሽግግር ፕሮጀክት እንወስዳቸዋለን። የከፍተኛ ትምህርት ስልጠና ስርዓትን ከልማት ተግባር ጋር የተቆራኘ እንዲሆንና ከቴክኖሎጂ ውድገት ጋር አብሮ እንዲራመድ የተጀመረውን የዩኒቨርሲቲ ኢንዱስትሪ ትስስር አጠናክሮ መቀጠል ይገባል። ከሀገር ውስጥ ከሀገር ምርት አልፎ ወደ ውጭ ሊላክና ፎረን ከረንሲ ሊያመጣ የሚችል መሆኑን በእርግጠኝነት መናገር እንችላለን። ምክንያቱም ያለ ምርት ነው እዚህ ያለው ወደ ተግባር መግባት ነው እንጂ የሚያስፈልገው ያንን ማንኛውም ያው የተለያዩ መንግስታዊም ሆነ የግል ድርጅቶችም ወይም ደግሞ ፋብሪካዎችም በዚህ ሲስተም ውስጥ ሊገቡ የሚችልበት ሁኔታ ሊኖር ይችላል። ያ ደግሞ አትራፊ በሆነ መልኩ ነው እንጂ እንትን አይደለም። ስለዚህ አንደኛ ከገበሬው ጠቀሜታ ገበሬው በዝቅተኛ ዋጋ ይሸጠ የነበረው በተወሰኑ መልኩ ጠቀሜታ ባለው መልኩ ነው እንትን ይላል። ሌላው ደግሞ ያው ከገብስ ላይ ያለውን ፕሬሸርም ይቀንሳል ማለት ነው። ስለዚህ በዚህ አይነት መልኩ ነው ያው እና ይሄንን ቢራ ገበያ ላይ ብሎ እንደ ሌሎች ምርቶች ገበያ ላይ ለማየት ያው ወደፊት እናፈቃለን ማለት ነው። የተጀመሩ ምርምሮች ወደ ህብረተሰቡ መለወጥ አለባቸው ስንል የምናገኛቸው የፈጠራ ውጤቶችም ወደ ኢንዱስትሪ መሸጋገር አለባቸው። ዩኒቨርሲቲ የሚያመርታቸው ወይም ደሞ የተፈጠሩ ቴክኖሎጂዎች ህብረተሰቡ ጋር መድረስ አለባቸው። ይህን ደግሞ ለማድረግ ከተለያዩ ጥቃቅና አነስተኛ ወጣቶችን ማደራጀት ተቀብሎ ሊያከፋፍል የሚችል ኃይል ጋር የማገናኘት ስራም አንዱ ዘርፍ ነው። ዩኒቨርሲቲው ይህን አደረጃጀት ፈጥሯል። የቴክኖሎጂ ሽግግር እና የዩኒቨርሲቲ እና ቴክኖሎጂ ዩኒቨርሲቲውና ኢንዱስትሪውን የሚያገናኝ ዘርፍ አለ። ይሄ አንዱ ትልቁ ስራው ይሄ ነው። የሚፈለገው በምርምሩ አዲስ ውጤት ማግኘት ሳይሆን ይሄ ውጤት ተግባር ላይ ተለውጦ ህብረተሰቡ ላይ የሚታይ ለውጥ ማምጣት ነው። ከግኝት ፕሮግራማችን ጋር ቆይታ እያደረጋችሁ ነው። በሁለተኛው ዝግጅት ደግሞ ወደ ጎረቤት ሀገር ኬንያ ሻገር እንላለን። ኬንያ ውስጥ በሞባይል ቴክኖሎጂ አማካኝነት በተለይ ደግሞ የእንስሳት ባለሀብቶችን ይጠቅማል የተባለ አንድ አዲስ ቴክኖሎጂ ተዋውቋል። እንስሳቶች ያላቸውን አመጋገብ፣ የጤና ሁኔታ፣ አጠቃላይ እንቅስቃሴያቸውን በዚህ የሞባይል ቴክኖሎጂ አማካኝነት ማወቅ ይቻላል ነው የሚለው እንግዲህ መረጃው። ይህንን ጉዳይ ማዕከል አድርጎ መኮንን የሻረግ ተከታዩን ዝግጅት አሰናርቷል። የቴክኖሎጂ ውጤቶች ውስብስብ በሆኑ ትልልቅ ኢንዱስትሪዎች ብቻ ሳይሆን በግብርናው ዘርፍም ጥቅም ላይ የዋሉ ምርምሮችና ግኝቶች የግብርና ምርትና ምርታማነት በብዙ እጥፍ እንዲያድግ አስችለዋል። እንደ አልጀዚራ ዘገባ ከሆነ አፍሪካ ውስጥ እንዳሉት አብዛኞቹ ሀገራት ከፍተኛ የሆነ የግብርና ሀብት ያላት ኬንያ አርሶ አደሮቿ ለኑሯቸው የሚሆነውን የግብርና ምርት ባህላዊ በሆነ መንገድ ሲሰበስቡ ቆይተዋል። አሁን ግን የሞባይል ስልክ ቴክኖሎጂ በእንስሳት እርባታ የሚተዳደሩ ኬንያውያን ገቢ እንዲጨምር እያደረገው ነው። ፖልጎቹ የተባለ ኬንያዊ ገበሬ በእንስሳት እርባታ ይተዳደራል። በአነስተኛ ደረጃ ከሚያረባቸው ከብቶቹ እያለበ የሚያገኘውን የወተት ምርት ለማሳደግ የሚያደርገውን ጥረት ከፍተኛ ቢሆንም ሙያዊ እውቀት ስለሌለው በእንስሳቱ ጤንነትና በወተት ምርቱ ላይ ችግር ሲያጋጥመው ቆይተዋል። አይካው የተባለ የሞባይል ቴክኖሎጂ መረጃ ተጠቃሚ መሆን ከጀመረ ወዲህ ግን የወተት ምርቱ እየጨመረ ነው። አይካው በግብርናው ዘርፍ ሊደረጉ የሚገባቸው ጥንቃቄዎችን በተመለከተ አስፈላጊ መረጃ መስጠት የሚያስችል የሞባይል አፕሊኬሽን ሲሆን፣ በኬንያ የሚገኙ የዚህ አገልግሎት ተጠቃሚ አርሶ አደሮች በየጊዜው በመልእክት የሚደርሳቸው ምክርና ትምህርት ተጠቅመው ለውጥ እያመጡ ነው። አሁን ከአይካው የደረሰኝ መልእክት ምን ማድረግ እንደሚገባኝ የሚነግረኝ ነው። ለምሳሌ አንደኛው ላሜ የምታሳየውን ባህሪ ሲነግራቸው እርጉዝ ሆና ይሆናልና በአራት ቀናት ውስጥ የእርግዝና ምርመራ ማከናወን እንደሚገባኝ የሚመክር ነው መልእክቱ። አይካው የግብርና ባለሙያና ተማራማሪ በሆነችው ሱካ ሆምቦ አማካኝነት የተገኘ የምርምር ውጤት ሲሆን በናይሮቢ ከተማ አጠገብ ካቋቋመችው የግብርና ምርምር ማዕከል ለድሀ አርሶ አደሮች የሚሰጥ የሞባይል የትምህርትና ምክር አገልግሎት ነው። የዚህ የሞባይል ትምህርት ተጠቃሚ ለመሆን ክፍያ የሚጠይቅ አይደለም። ነጻ በሆነው የኤስኤምኤስ የመልዕክት ቁጥር በመመዝገብ አገልግሎቱ ማግኘት ይቻላል። አገልግሎታችንን ለማግኘት ከፈለጉና ከተመዘገቡ በኋላ በሳምንት በሚፈልጉት የግብርና ዘርፍ ጠቃሚ ምክር የሚሰጡ መልእክቶች ይደርሱታል። ይህ የአይካው የሞባይል አገልግሎት ቀላል ቴክኖሎጂ ቢሆንም በተለይ በገጠር አካባቢ በመሰረተ ልማት እጥረት ምክንያት ተገድቦ የነበረውን የግብርና ኤክስቴንሽንና የባለሙያ ምክር በቀላሉ እንዲደርስ የሚያደርግ ነው። የአገልግሎቱ ተጠቃሚ የሆኑ አርሶ አደሮች በመልእክት የሚደርሳቸውን ምክርና ትምህርት መረዳት ካልቻሉም ከባለሙያ ጋራ በስልክ ተገናኝተው መፍትሄ እንዲያገኙ የሚያስችል አሰራር ተዘርግቶላቸዋል። የድርጅቱ ባለሙያዎች የሚሰጡትን አገልግሎት በተመለከተ ከአርሶ አደሮች አስተያየት የሚቀበሉ ሲሆን በሁሉም የግብርና እንቅስቃሴዎች ተጨማሪ ሙያዊ መረጃ ለማቀበል ርብርብ ያደርጋሉ። አገልግሎቱን መስጠት ከጀመርን ጀምሮ እስካሁን ወደ 600 ሺህ አርሶ አደሮች በምንሰጠው መረጃ ተጠቅመው ገቢያቸውን ማሳደግ ችለዋል። በተለይ በእንስሳት እርባታው ዘርፍ የከብቶችና ዶሮች ሞት ከመቀነስ አልፎ በሰዎች ላይ ይደርስ የነበረውን ችግር በተወሰነ መልኩ መፍታት ተችሏል። ይህንን ቀላል ቴክኖሎጂ ተጠቅሞ ሙያዊ ትምህርትና ምክር መስጠት የሚያስችል የፈጠራ ውጤት በተለይ በማደግ ላይ ባሉ ሀገራት ያለው አስተዋጽኦ ከፍተኛ በመሆኑ በእኛም ሀገር ተግባር ላይ ቢውል በእንስሳት ጤናና በወተት ምርት እንዲሁም በአካባቢ ጥበቃ ዙሪያ አርሶ አደሩ በአካባቢው ሆኖ በመስራት ውጤት እንዲያመጣ የሚያስችል በመሆኑ የቴክኖሎጂ ባለሙያዎች ትኩረት እንዲቸሩት እንጠቁማለን። በግኝት ፕሮግራማችን ዛሬ ከሀገር ውስጥ እና ከውጭ ሁለት አዳዲስ ያልናቸውን ጉዳዮች አካተን ከእናንተ ጋር ቆይታ አድርገናል። የዛሬው ፕሮግራም በዚህ ተጠናቋል። የሚቀጥለው ሳምንት ደግሞ በተመሳሳይ ምን አዳዲስ ጉዳዮች አሉ የሚለውን ነገር በግኝት ፕሮግራማችን እናስቃኛችኋለን። አብራችሁን ስለነበራችሁ በጣም አመስግነናል። መልካም ጊዜ።